አንድ ጥያቄ ልጠይቅሽ። ሆድሽ ሆድሽ እንትን ብሎ አውጡ ምን ላይ ያው እንትን ሻርብ ወደ ልካፍ አርጊ እስኪ ያዛርጊው ጉብርሽ ጋር እንግዲህ ያው ለማሳየት ሞክር ያለው ከለሩን፣ ግን ትክክለኛ አረንጓዴ ከለሩን አላወጣልኝም። የሱቁ መብራት የሚሆን አለ አለም ሰማያዊ ነገር አለው እና እንግዲህ መጅልስሽ መጅልስሽ ልበለው እንጂ ምን ይመስላል። ቁመቱ ቲክነሱ እንደዚህ ነው። አረንጓዴ ነው፣ ግን የሆነ አመድ ነገር ነው ያስመስለኝ፣ ነጭ ነገር ያደረገው ቪዲዮ ላይ ማለት ነው። ትክክለኛውን ከለር ከለር አላወጣልኝም። ሞከርኩ ሞከርኩ እምቢ አለኝ። እና እንግዲህ ሁሉን አይደለም ያወጣሁት፣ እዚህ ጋር የተወሰኑትን ነው አውጥቼ አሳየውሽ ያው ሱቅ ውስጥ ስለሆንኩኝ አልተመቸኝምና። አስሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? አልሐምዱሊላሂ ደህና ነኝ። ዛሬ እንግዲህ የሚገኘው ሱቅ ውስጥ ነው እና የእህት ያዘዘችኝ እቃ ለማሳየት ነው። ያው ለልጅቱ ደስታ ስል ነው እንጂ ጥብብ ብሎ ነው ያለው ማለት ነው። ያው እንደምታዩት አይታችሁታል፣ በጣም ጠባብ ነው የሆነውና የታዘዝኩት ሶስት ትራስ እንትን ፍራሽ ነው። ፍራሾች አንዱን በዚህ አንዱን በዚህ አድርጌዋለሁኝ። ያው በደንብ እንትን አላለልኝም እና አስር ምከዳ ሶስት ቤቢ ትራሶች ናቸው። ግማሹ ፍራሽ ውስጥ ስቶር ነው ያለ እንትን ትራሱ እና ፍራሹ ማለት ነው። ሁለቶችን ነው እዚህ ፈርሼ የማሳያችሁ። ከለሩ አልወጣልኝ አለ። ትክክለኛ ከለሩ ቪዲዮ ላይ እየወጣልን አይደለም። ይሄ የምታዩት አረንጓዴ ነው አረንጓዴ ከለር ነው፣ ግን የሆነ አመድ ነገር ነው የሚያስመስለው። እና ወላይ እንዴት እንደወደድኩት ያየው ሰው ሁሉ ነው የወደደው ማለት ነው። እና ደግሞ ይሄ ረከቦት ነው ያዘዘችው። ይሄን ረከቦት ነው ያዘዘችው፣ ስኒ እሷ ልታመጣ መሰለኝ። ይሄን ረከቦት ነው ያዘዘችው። በቃ መካከለኛ ምርጥ ረከቦት። በዚህ ነው የሚከፈተው፣ በዚህ ነው ስኒ ምናምን የሚቀመጠው። ይች ዝግት ትላልሽ ማለት ነው። ክዳኗ ያልሙኒየም ነው የሚባለው የአልሙኒየም በጣም ነው የሚያምር። በጣም የሚታምር ደግሞ መካከለኛ በቃ ትልቅም ትንሽም ያልሆነች ምርጥ እረከቦት ናትኝ። ዋጋዋ እራሱ በጣም ተመጣጣኝ። ይህ ዋጋው ሁለት ሺህ ስምንት መቶ ብር ነው። ሁለት ሺህ ስምንት መቶ ብር እረከቦቱ ማለት ነው። እንደገና ደግሞ ብርድ ልብስ ያልጋ ልብስ ያልጋ ልብስ አዝዛናለች። ያው ውስጡን እየከፈቱ ከማሳያችሁ ቡኒ ከለር ያልጋ ልብስ ነው ይሄ 1700 ብር ላይ የተገዛ ማለት ነው። የተገዛበት ምን ይነግራችሁ። ይሄ ብርድ ልብስ ሜድ ኢን ኮሪያ የሚለው ነው። ኮሪያ የሚለው ነው። አያችሁት? ኮሪያ የሚለው ነውና ኮሪያ የማይል ደግሞ አለ። ያገር ውስጥ ሆኖ 2000 ምናም ብር አንድ አይነት ነው። ተመሳሳይ ነው ስታዩት ማለት ነው። ይሄ ደሞ 3000 ብር ነው የተገዛ። አራት ሺ ብር የያዙተኝ አራት ሺ ብር ነው የተገዛው። አሁን አራት ሺ ሁለት መቶ ብር ሆኗል። ይሄ እኔ ገዛሁት አራት ሺ ብር ነው። አሁን ግን አራት ሺ ሁለት መቶ ብር ገብቷል ማለት ነው። በሁለት ሳምንት ዕድሜ ሶች ደግሞ ያው ልብሱ አንድ ላይ ነው የተሰፈው እነዚህ ልብሱ በአጠቃላይ የመፈረሻ የአስር ትራስ እና የቤቢ ትራስ የፍራሹ ፍራሹ ይሄ እዩት። አረቢያ ምትስ ነው የሚመስል ወላሂ አጠነካከሩ ልነግራችሁ አልችልም። አንደኛ ኤክስትራ ቦንድድ ተብሎ ነው የተገዛው እና እ ስልካችን እየጠራ እና ይሄ ቲክነሱ ሀያ ይሄ ሀያ ነው። ሰባት ሺህ ብር መፈረሻው ማለት ነው። ቤቢት ራሶች ደግሞ አንዷ እኔ ስገዛ በሁለት መቶ ብር ነበር የገዛው። ሁላተኝ ግን ሌላ ህቴ አዘዛኛ። አሁን ትናንት ነው ትናንት ወዲያ ሲሄድ ደግሞ ጨምሮ ሁለት መቶ ሰማንያ ብር ገብቷል ማለት ነው። ቤቢ ትራሶች ማለት ነው። ቤቢ ትራስ ትላችሁ ኖርማል ቤቢ ትራሶች ይቀንሳሉ። እነዚህ ግና የምንድነው የሚባል የላባ ተብሎ አንደኛ ተብሎ የሚመጡት ናቸው ማለት። የላባም ሆኖ ደግሞ ሌላ አለ። እነዚህ ግን ጠንካራዎች ናቸው እና ዋጋ እንደዛ ነው። ትራስ ደግሞ አንዱን ትራስ በ250 ብር ሂሳብ ነው የገዛሁትኝ። አንዱን ትራስ 250 ብር ነው። ስፖንጅ ነው። ስፖንጅ ነው ለመፈረሻ የሚሆኑት ማለት ነው። እዩት ድርቅ ያለ ነው። በጣም ነው የሚያምረው። ትልቅም ነው። በልብሱ ልክ ነው በቃ የተሰራ። በልብሱ ልክ ተለክቶ የተሰራ ነው የሚመስለው። እና ይሄን ይመስላል። ሌላ ሌላ ምን ነገራችሁ እንትን አዘዛኛለች ጥሽት ጥሽት ብለኛለች። እንግዲህ ጥሽቱ ቦታ አላገኘሁኝም እና እቃው ሌላ አክሴል ነው እንትን ምልላተኝ ያለው ሁኔታ ይሄን ይመስላል። ሌላ ምንድን ነው የገዛሁት እቃ ብዙ እቃ ውስጥ ስላለ ማለት ነው እንትን አላልኩኝም እና እዚህ ፈርሽ ምናምን እንደዚህ የፈራረሽኩላተኝ። ወላሂ ወላ አይታችሁታላ እንዴት እንደተጠባበበ ለልጅቱ በቃ አለ አይደለ? እኔ ቤተሰቦቹ አልሄድም እና ቤተሰብ ነው መኪና ስልከን እንወስድልሻለን፣ ችግር የለውም ስላሉኝ እኔ አልሄድም እና እኔ ብሄድ እኔ ያደርስላት ነበር። ግን ሳይሄድ በፊት ትየው ብዬ ነው። እሷም ደግሞ ቪዲዮ ስሪልኝ ስላለችኝ ጭምር ነው እንጂ እኔ እንደዚህ ተጠባቁ ምናምን ቪዲዮ መስራትም አልፈለግኩኝም ነበረ። እና ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ሌላ ማዘዝ የምትፈልጉ ልጆችን ማዘዝ ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ፣ ወዳችኋል። አንድ ጥያቄ ልጠይቅሽ። ሆድሽ ሆድሽ እ እንትን ብሎ ምን አውጡ አምን ላይ ያ ያ እንትን ሻር ወደ ለካፍ አድርጊው እንደዚህ ነው። እ እስኪ ያዛርጊው ጉብርሽካ እንደዚህ ነው። እ ምን ሆኗል? እርጉዝ ነሽ አንቺ? ምን ዘይ እንደ ያቂት ታይሽ። አሁን እኔ እርጉዝ እመስላለሁ? እስኪ እዩት፣ እርጉዝ እመስላለሁ። አዎ እርጉዝ ናት፣ የሁለት ወር ቅሬት ናት። ለልጁ ስትል ኮዶ ውስጥ ጉብርሽ አበጠ ብዬሽ ነው። ለማንኛውም ባይ ባይ ለአድራሻችን መስራት ያስከብራል አንደኛ ፎቅ 172 ቁጥር ያገኙናል። ና ለቤተሰቦቻችሁ ማንኛውንም አይነት እቃ ብታዝዙኝ በታማኝነት የትም ቢሆን የት አደርሳለሁኝ። እንደውም ሽቲ በፖስታ ወይም ደግሞ በመኪና ሌላ ቦታዎችም መላክ ስለጀመርኩኝ የፈለጋችሁትን አይነት ፎቶ እያነሳችሁ ብትልኩልኝ፣ እንዲሁም ቀሚሶችም አሉኝ ማዘዝ ትችላላችሁ። ቤተሰቦቼ በጣም ነው የምወዳችሁ፣ የማከብራችሁ። የምታበረታቱኝ በሙሉ በጣም ነው የማመሰግነው። ና ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ እንድታበረታቱኝ ነው የምላችሁ።